ሰላም ሰላም፣ ለናንተ ይሁን ሰላማችሁ ይብዛ። ኢየሱስ የሕይወት እንጀራ ነው። መንፈሳዊ ብረት ወይም ቤተክርስቲያን፣ እግዚአብሔር አብዝቶ ይባርካችሁ። በእውነት ለእይታችን ታላቅ የደስታ ቀን ነው። ዛሬ በእውነት መን ንድም ሊረማ አካባቢ ሊረማ እና ሊረንች ክኖ ሚናጎነት ነውሞ በእውነቴን ነው። እነዚህ ሕፃናቶች ታውቃላችሁ እንግዲህ ያኔ ምን አይነት ህይወት ላይ እንደነበሩ አይታችኋል። ዛሬ ደግሞ ታላቅ የደስታ ቀን ሆኖ እንግዲህ እንደዚህ አምሮባቸው ፋብሎ ቤቱም አልቆ እግዚአብሔርን እያመሰገነን ነው። እናንተንም እየባረክናችሁ ነው።

እግዚአብሔር ይባርካችሁ፣ ተባረኩ። በዛሬው ቀን ይህንን ቤት በማስራታችሁ በእውነት ትልቅ ቤት እንግዲህ በዚህ በኑሮ ውድነት ሰው መስራት የማይችለው ትልቅ ቤት የሰራችሁትን ቅዱሳንን እግዚአብሔር ይባርካችሁ፣ ተባረኩ። መጽሐፍ ስናገር ከሚቀበል ይልቅ የሚሰጥ ይባረካል ይላል። ስለዚህ በጣም ነው፣ በእውነት ከልብ ነው የሚያመሰግነው ዘመናችሁን ኑሯችሁን ቤቶቻችሁን በእውነት ጨርሼ ነው የሚባርከው። እንግዲህ ይህንን በረከት ብዙ ሰው ለመቀበል አይሰራም። በዚህ ዘመን እንግዲህ ሰው ራሱን በሚወድበት ሰዓት ላይ ለሌላ ሰው ትርፋማ የሆናችሁትን በእውነት እህቶቻችሁን፣ ወንድሞቻችሁን፣ አባቶቻችሁን ከሙሉ ልብ ነው የሚያመሰግነው። በጣም ተባረኩ። እግዚአብሔር ይባርካችሁ። በጣም ነው የሚያመሰግነው። ተባረኩ። ከልቤ ነው የሚለው